ሰላም ሰላም እንዴት ናችሁ? የቻናላችን ቤተሰቦች፣ ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። በግል መማር ለምትፈልጉ ደግሞ ከታች በምናስቀምጠው ስልክ ቁጥር በኢሞ በዋሳብ በቴሌግራም እየደወላችሁ አናግሩን። ዛሬ እንግዲህ የመጣንበት የአማርኛ ትምህርት ሲሆን ከአማርኛ ትምህርት ውስጥ ደግሞ ፊደሎችን ነው ምንቆጥር። ከዚህ ትምህርት በተጨማሪ እንግሊሽ ሂሳብን እንሰጣለን። አሁን ቀጥታ ወደ ፊደሎች እንሄዳለን። አብራችሁን ቆዩ። ወደ መጀመሪያው ስንሄድ ተ ነው። ተ ቱ ቲ ታ ቴ ት ቶ ቸ ቹ ቺ ቻ ቼ

እንሺ፣ ውዴ ቻናላችን ቤተሰቦች፣ የዛሬ ቪዲዮአችን ይህን ይመስል ነበር። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑ። መልካም ቆይታ።